ሁለተኛው እና ዲዛይኑ ሙሉ ዲዛይኑ የሚያቀረበ ቢቀርብልን ባላችሁት መሰረት ድጋሜ ይነ ነገር አዘጋጅቼላችኋለሁ። ጽሁፉ ደቅቅ ሆኖ ለማስጠጋት ሞክሬ ግልጽ እንዲሁላችሁ ለማድረግ ሞክራለሁ። ግልጽ ይሆናል ብዬ አስባለሁ። ቀጣይ ይህንን አይታችሁ ኮሜንቱ እንደተጠበቀ ይሆናል። ላይክ እና ሰብስክራይብ እንዳይደርስ የመጀመሪያ ቪዲዮ ስለሆነ፣ አሁን መጀመሪያ ቪዲዮ ላይ እንዳሳየዋችሁ አርክ ዌልዲንግ ትራንስፈርመር ነው። መበየጃ ማሽን ትራንስፈርመር ነው። ትራንስፈርመሮች ሁለት አይነት ትራንስፈርመር አለ። አይዲያል ትራንስፈርመር እና ሪል ትራንስፈርመር ነው። አይዲያል ትራንስፈርመር ሂሳቡን ስታዩት ምንም አይነት ሂትሎስ እንዳይወጣ እንዴት ወልዲንግ ማሽን መሰራት ይቻላል የሚል ካልኩሌሽን ውስጥ ይገባል። ሪል ትራንስፈርመር ማለት ደግሞ ሂትሎስ ኑሮበት ወልዲንግ ማሽን የሚሰራው ከረንት ላይ ያለው ነገር ሪል ትራንስፈርመር ይባላል። ሪል ትራንስፈርመር ማለት ሂት ሎስ ሂት ሎስ ያለበት ማለት ነው። ሂት ሎስ ያለበት አይዲያል ትራንስፈርመር ግን ሂትሎስ ሳይኖሩ እንዴት ዌልዲንግ ማሽን መስራት ይቻላል፣ እንዴት ትራንስፈርመር መስራት ይቻላል ዊዛውት ኤኒ ሂትሎስ ነው አይዲያል ትራንስፈርመር ማለት እና አሁን ይሄ የተሰራው ሪል የሆነ ትራንስፈርመር፣ ሪል ትራንስፈርመር ሂትሎስ ያለው ትራንስፈርመር ነው ማለት ነው። ሂት ሎስ እንዴት ነው የሚሆነው? ከጥሩ ጋር ተረዱታላችሁ። ከዲዛይኑ ጋር በዲዛይኑ ላይ ሂትሎስ በምን በአራት በአራት በየጎኑ አራት አራት ሴንቲሜትር ላይ ሂት ሎስ ሊኖረው ይችላል ማለት ነው። ያንን ቀጥ እያስረዳቸዋለሁ ከመጀመሪያው ቪዲዮ ቀጥሎ ይህም ተጨማሪ ስለሆነ ሁለተኛው ቪዲዮ በጣም ግልጽ ይሆናል ብዬ አስባለሁ። ውድ ውድ አድማጮች እዚህ ይህን የምናዘጋጀው ለወደፊቱም ኢትዮጵያ ውስጥ የተለያዩ ኤሌክትሪክና የተለያዩ ምርቶችን እነዛን ምርቶች አውቃችሁ ሌላ ነገር እንድታ ዲቨሎፕ እንድታደርጉት ነው። አንድ ነገር ዲቨሎፕ ለማድረግ መነሻውን ማወቅ ያስፈልጋቸዋል። እና መነሻውን መነሻውን ማወቅ አለባችሁ ነው። ስለዚህ እኛ መነሻውን ያለውን የተሰራውን መሬት ላይ ያለውን ነገር መሬት ላይ ያለውን ነገር እናሳያቸዋለን እናንተ ደግሞ ከመሬት ተነስታችሁ ዲቨሎፕ ታደርጉታላችሁ። ለሀገራችን የሚጠቅም ነገር እንድታቀርቡና እንድታሳዩልና በሚል ይህን እናዘጋጃለን። የተረዳችሁ ይመስላል። ዋናው ዓላማችን መሬት ላይ ያለውን ነገር እንድታውቁ ነው። መሬት ላይ ያለውን ነገር ካውቃችሁ በኋላ ከዛ አፕግሬድ መደረግ ይችላል። በሀገራችን መበየጃ ማሽን ተመሳሳይ ነው፣ ምንም ልዩነት የለውም። አንዳንዶች ፋን ጨምሮበታል። ሌላ ብሬከር ያደረጉበትም አለ። ግን ወይዘ ሬጉሌተር ሆኖ ሲም ይላሉ። እኔ ድሮ ጀምሬ ሳውቀው ኢትዮጵያ ውስጥ የሚሰሩት መበየጃ ማሽኖች ተመሳሳይ ናቸው። ኢትዮጵያ ውስጥ የሚሰሩት የማብሰያ ማሽኖች ተመሳሳይ ናቸው። ልዩነት የላቸው በብሬከር ነው። እነዚህም በብሬከር ተመሳሳይ ነው። ሌላ ነገር የለም። ሮታሪ ስዊች የላቸውም። ብዙ ነገር ይጎላቸዋል። እና ያና ነገር ለማስተካከል ይጠቅም ዘንድ ከመሬት ያለውን ነገር እንድታውቁት መሬት ላይ ያለውን ነገር ካወቃችሁ በኋላ እናንተ ዲቨሎፕ ታደርጉታላችሁ በሚል ነው። መሬት ላይ ያለውን ነገር፣ መሬት ላይ ያለውን ነገር ካወቃችሁ በኋላ እናንተ የተሻለ ነገር ለሀገራችን ታቀርባላችሁ የሚል እይታ ስላለ ነው። ያለውን ነገር ይ የምቀርበው ብዙ ወር ያለበሰን፣ በጣም አጠር አጠር እና ፈጠን ፈጠን እያልኩኝ ለማቅረብ ሞክራለሁ። እናንተ ትንሽ ስለው እያደረጋችሁ ፓውዝ እያደረጋችሁ እያዳመጣችሁ እንድትስሉትና የተሻለ ነገር እንድታቀርቡ ፍላጎታችን ስለሆነ ቀጣይ ወደ ቪዲዮ ፍላጎታችሁ አማካኝነት በእኔ ፍላጎት አማካኝነት ከዚህ ተነስታችሁ የተሻለ ነገር ሰርታችሁ ማየት ፈልጋል። በበኛ በኩል እናመሰግናል። ውድ ቤት ሰዎች፣ ቀጣይ እንደነገርኳቸው ዌልዲንግ ማሽን ነው። ዌልዲንግ ማሽን ላይ ምን ምን ነገር ያስፈልጋል? መጀመሪያ የሚያስፈልጉት ነገር ምን ምን ነገር ናቸው? ዌልዲንግ ማሽን መበየጃ ማሽን ለመስራት የሚያስፈልጉት ነገር በጥቂቱ አጠር አጠር እያደረጉኝ አስቀምጨዋለሁ እና የመጀመሪያው ምንድነው እንደምታዩት ይሄ ወልዲንግ ማሽኑ ስቴፕ ዳውን ትራንስፈርመር ስቴፕ ዳውን ትራንስፈርመር ማ ዳውን የሆነ ትራንስፈርመር ነው። ስቴፕ ዳውን ትራንስፈርመር ማለት ፕራይማሪ ወይንዲንግ ነንበር ኦፍ ተርቦ ብዙ ሆኖ ሰከንዳሪ ወይንዲንጉ ላይ ትንሽ ተርን ያለበት ማለት ነው። ስቴፕ ዳውን ይሆናል ማለት ነው። እና የሚያስፈልገውን ነገር ሜታል ሽት ያስፈልጋል። አሁን ቁጥር አንድ ላይ ስታት ሽ ቁጥር አንድ ላይ ምንድን ነው ከት ሜታል ሽት፣ የተቆራረጡ ሜታል ሽቶች ቤዝድ ኦን እንተጊብ እንዳይመችል እንዘጊብ እንዳይመችል፣ በዲዛይናችን መሰረት የተቆራረጡ አልሙኒየም ሽቶች ያስፈልጋል። ዜሮ ነጥብ ስምንት አልሙኒየም ሽት ያስፈልጋል ነው የሚለው። ሁለተኛው ቫርኒሽ ማድረግ አለብን። ቫርኒሽ እና ድራይ ኢት ሽት ሜታል ያንዳንዱ ሁኔታ ቫርኒሽ እንቀባዋለን ቫርኒሽ ከተቀባ በኋላ የተቀባው ቫርኒሽ መድረቅ አለበት ማስጣት አለበት ሁለተኛው እንደዛ ነው ሶስተኛው ደግሞ ኢንሱሌት ይደረጋል ኢንሱሌት ምኑ ኮፐር ዋይሩ ኮፐር ዋይሩ በፕላስቲክ የተሸፈነ ነው ይታወቃል ሁለት ነጥብ አምስት ባለ አራት ባለስድስት ኮፐሮች የኤሌክትሪክ ገመዶች የኤሌክትሪክ ኬብሎች በምንድን ነው በፕላስቲክ የተሸፈነ ነው ግን ያን ፕላስቲክ እንለጥና እኛ በምንሰራዋለን በዩዚንግ አቡጄዴ በምንድነው? በአቡጄዴ ክሎዝ በአቡጄዴ ክሎዝ እንጠመጥመዋለን። አቡጄዴ ክሎዝ ስንጠቀም ምን መጠቀም አለብን? ኮላ መጠቀም አለብን። ኮላ ተጠቅመን እንደደረቀ ደግሞ ቫርኒሽ እናደርገዋለን። ቫርኒሽ የተወሰነ እንቀባለታለን ማለት ነው። ኢንሱሌት ኮፐር ዋየር ነምበር ስሪ ኢንሱሌት ኮፐር ዋየር ዩዚንግ አቡጄዴ ክሎዝ ነው። ባቡየዲ ክሎዝ ምንድነው? ኢንሱሌት እናድርገዋል እንሸፍነዋለን። ኮላን እየተጠቀም መጀመሪያ ቪዲዮ ላይ እንዳያችሁት ነምበር ፎር ላይ አራተኛ ድራይት ኢንሱሌትድ ኮፐር ዋየር ማድረቅ አለብን። የተቀበው ገመድ የተቀበው ኮፐር ዋየር መቀባት እና መድረቅ ይኖርበታል ማለት ነው። አምስተኛ ኢንሱሌት ኮር ቢፎር ፕሌሲንግ ዋይንዲንግ ባይ ፔፐር። ምንድን ነው እነዚህ የተቆራረጡ? ብረቶችን አልሙኒየም ሽጦችን ከሰካካን በኋላ ምን እንደጨረስነ ወደ ዋይንዲንግ ከመጀመሪያችን በፊት ምንድን እናድርገዋለ? ኢንሱሌት በወረቀት ዙሪያውን እንሸፍነዋለን። ዙሪያውን በወረቀት መጀመሪያ ጀምሯን እየሸፈነ ሁለት አንደኛ አንድ ዙር ከሸፈነ በኋላ አንድ ዙር መቶ ምናምን ተር ካረግ አርባ ምናምን ተርን ካረግ ነው በኋላ እንደገና ደግሞ ሁለተኛ ዙር ለመጠቅለቅ አሁንም ያንንም እየሸፈነ ሶስተኛው ዙሪያውን ለመጠቀም በፔፐር በወረቀት እየሸፈርን ከቨር ከቨር ከቨር ከቨር ከቨር እያደረግን ነው የምንሰሩ ማለት ነው። ስድስተኛው ወይንድንግ ዘ ፕራይመሪ ወይንድንግ ኤንድ ሰኮንደሪ ተርም ቤዝድ ኦን ዘ ዲዛይን እና ማዞር ነው መጠቅለል እያዞርን፣ ፕራይመሪ ወይንድንግ እና ሰኮንደሪ ወይንድንግን እያዞርን እንጠቀልለዋለን ማለት ነው። ሰባት ቁጥር ላይ ሰባተኛ ምንድነው? ፕሪፔር ደ ሀውስ አኮርዲንግ ዘ ዳይሜንሽን እንደ ቅርጹ እንደ ስፋቱ እንደ ስራ ነው። የማሽን ስፋት ልክ ቤት ማዘጋጀት ይኖርብናል። ከቦታ ቦታ ለማንቀሳቀስ ይጠቅም ልንም ዘንድ እግር ሁላ ያስፈልገዋል። እግር እናደርግበታለን። በቀላሉ ለመጎተት የሚመች ዘንድ ቤት ያስፈልገዋል። የቤት አሰራሩ ስፋት ያለው አየር እንዲያገኝ ሆኖ መዘጋጀት አለበት። ከቦዴው ጋር በጣም የተጣበቀ መሆን የለበትም። ስምንተኛ ኮኔክት ዳ ኢምፖርቴንት አውትፑት ኬብል ነው። ዋይንዲንጎች ከተቀለነ በኋላ የፕራይማሪ ዋይንዲንግና ሰኮንዳሪ ዋይንዲንግ ፕራይመሪ ከፕራይመሪ ጋር እናያይዘዋል። ሰከንዳሪ ከሰከንዳሪ ከሰኮንዳሪ ዋይንዲንግ ኬብሉ ጋር እያያዘዋል ማለት ነው። አንድ አንድ አውትፑት ነው የሚሆነው ስናዞረው። ምንድ ነው የመጀመሪያው ሌግ እንሰራለን፣ እናዞራለን። ቀጣይ ያለውን ሌግ እናዞራለን። ከዛ ሁለቶች እናገናኛለን። ሰኮንዳሪ ዋይንዲንግም ላይ መጀመሪያ ግራውንድ ሮቴት እናደርጋለን እናዞራለን። ከዛ ሁለተኛውን ሌግ ካዞር ነው በኋላ ሁለቶች ጆይን አድርገን አውትፑት ይሆናል ማለት ነው። አንደኛው የሊድ ይሆናል፣ አንደኛው ደግሞ የፓወር ኮኔክተር ይሆነዋል ማለት ነው። የፕራይማሪ ዋይንዲንግ ግን ፖዚቲቭ እና ኔጌቲቭ ሁለት ሀ ቮልት ሰፕ ላይ እንሰጠዋለን ማለት ነው። አስረኛ ግራውንድ ቴስት ማድረግ አለብን። ዘጠነኛ ኮኔክስ ዘሬጉሌተር ሬጉሌተር አለ። ሬጉሌተር ፓወር ሚኒማይዝ ለማድረግ ይጠቅመናል። ሬጉሌተር ከትራንስፈርመሩ ሁለቶች ሌግ ከሰራን በኋላ ተጨማሪ በሁለቶች ሌግ እናሳያችሁ። ሲበየድ ፓወር ይኖረዋል። ፓወሩን ግን ስስ የሆኑ ነገሮችን ለመበየድ ፓወሩን ከረንቱን ቀነስ ማድረግ ስላለብን ከረንቱን ልንቀነስ የምንችለው ሬጉሌተር ተጨማሪ እየተጠቀለለ በአልሞኒሙም እየተጠቀለለ ነገር ከተጠቀለለው ጋር ወጪ ወጪ ወጪ እየወጣ ይሰራለታል ማለት ነው። ያ ሬጉሌት ይደረገዋል ከረንቱን ሚኒማይዝ ለማድረግ የሚጠቅም ሌላው፣ አስረኛ ቴስት ፎር ግራውንዲንግ ቴስት እናደርጋለን። ኦፕን ሰርኪውት ቴስት እናደርጋለን እና ሾር ሰርኪውት በመልቲሜትር ቼክ እናደርገዋል። አስራ አንደኛ ደግሞ ቴስት በኢንፑት ይህን ዛውትፑት ኤሌክትሪክ ፓራሜትር ኢንፑቱን እና አውትፑቱን ምንድን ቼክ እናደርገዋል ፓራሜትሩ እንለከዋለን ከረንቱን እንለከዋለን ከረንቱን የምንለከው ምንድነው ስራ በሚሰራበት ሰዓት ነው ከረንት በኬብል ውስጥ ፍሎ ሊያደርግ የሚችለው ከረንት ምን ያክል ነው የሚለውን በምንሰራበት ሰዓት ቼክ እናደርገዋለን ወይም ቦዲውን ስንነካ ማግኔቲክ ፊልዱ እጃችን ላይ ይታወቃል ማለት ነው ቦዲውን ያስፈልጉን ኦቨርኮል ይሄን ይመስላል የሚጨምሩት እንደዚህ ናቸው ሌላው ወደ ካልኩሌሽን ይሄ የፕራይመሪ ዌንዲንግ እንኳን ካልኩሌት እናደርጋለን። ፕራይመሪ ዌንዲንግ ቮልት ፐርተር ነው የሚለው ቮልት ፐርተር በኬ ነው የሚሰራው። አንድ አንድ ዙር ተርን ላይ ምን ያክል ቮልት አለው ምን ያክል ቮልት ፕሮዲውስ ያደርጋል የሚለውን ነገር ካልኩሌት ለማድረግ በኪሎ ቮልት አምፔር ነው የሚታለው፣ በኪሎ ቮልት አምፔር ነው ኪሎ ቮልት አምፔር እኩል ይሆናል? ቮልት ታይምስ ከረንት ታይምስ ቴን ዘ ፓወር ኦፍ ማይነስ 3 ነው። እና እነዚህ 50 ቮልት በ120 አምፒየር ታይምስ ቴን ዘ ፓወር ኦፍ ማይነስ 3 ሲክስ ይሆናል ማለት ነው። በኪሎ ስለሆነ ስድስት ሶስት ዜሮችን በኪሎ ስለሆነ ካልኩሌት የምናደርገው ስድስት ይሆንልናል። እነዚህ ቮልት እነዚህ የፕራይማሪ ዋይንዲንግ ጊቪኖች ናቸው። ጊቪኖች ሁለት ሀያ በ50 ቮልት እና 120 አምፒየር 50 ፍሪኩዌንስ ያለን ዜሮ ፖይንት ስምንት ኖርማል ትሽቶ አለና እንደገና ደግሞ ኮንስታንትና ኤፊሽየንሲ እነዚህ ጊቭኖች ናቸው። እነዚህም ተጠቅመን መበየጃ ማሽናችን ጠቅለለን ነንበር ውስተንና ካልኩሌሽኑ በዚህ አማካኝነት እንሰራዋለን። እነዚያን ጊቭኖች እነዚህን ጊቭኖችን ተጠቅመን እነዚህን ጊቭኖችን በመጠቀም ይህንን ፎርሙላ እናገኘዋለን። እዚህ ጋር ስድስት ቮልት ፐር ተርን በአንድ ቮልት ስድስት ቮልት አምፔር እናገኛለን። እዚህ ጋር ደግሞ በተርን ነው። በተርኑ አሁን የመጀመሪያ ቮልት ፐርተርን ለማግኘት ነው። ኬን አግኝተናል። ቮልት በቮልት አምፔር አግኝተናል። ስድስት ነች ኪሎ ቮልት አምፔር በቂ ኬ ኮንስታንት አለች እና 0.45 ኬ ኮንስታንት ተጠቅመን እቺ የስራ ናት። ስድስት ስንጠቀም አንድ ነጥብ አንድ ቮልት ፐርተርን እናገኛለን ማለት ነው። አንድ ነጥብ አንድ ቮልት ፐርተር ሊሆን ይችላል ማለት ነው። በፕራይመሪ ዋይንዲንግ እንኳን ከአንድ ሺህ ካልኩሌተር አልሆነችም። ሁለተኛ ላይ ቁጥር ሁለት ላይ ከረንት እንደ ፕራይመሪ ዋይንዲንግ ነው። ከረንት እንደ ፕራይመሪ ዋይንዲንግ እና ፎርሙላው ከረንት እንደ ፕራይመሪ ዋይንዲንግ ኢኳልስ ቱ ቮልት በሰከንዳሪ ከረንት በሰከንዳሪ ኦቨር ቮልት በፕራይመሪ እና ኤፊሽንሲን ተጠቅመን ፎርሙላዎችን እና ኪኖች ተጠቅመን ሀያ ስምንት ነጥብ ሰባት አምፔር እናገኛለን ማለት ነው ልናገኝ እንችላለን ማለት ነው ሶስተኛ ተራ ቁጥር ላይ ምንድነው የምንፈልገው ነምበር ኦፍ ተርም በፕራይማሪ ዋይንዲንግ ነው ነምበር ኦፍ ተርም በፕራይማሪ ዋይንዲንግ ላይ ምን ያክል ዙሮዎችን እናስወራለን ነው ነምበር ኦፍ ተርም በፕራይማሪ ዋይንዲንግ ቮልት እንደ ፕራይማሪ ኤንድ በተርም ቮልት ፐርተን ይችን ያገኝ ነው ይህ ሁለት ሀ ቮልት የኢትዮጵያ ጊቭን ስለሆነ በአንድነት አንድ ቮልት ሁለት መቶ ተርን በፕራይመሪ ዋይንድ ይጠበቅብናል ማለት ነው። እነዚህ ተርኖች ግን ቫሪ ሊያደርጉ ይችላሉ ያን ያክል ችግር የለውም። በአውትፑት ከረንቱ ላይ የተወሰነ ፓወር ሚኒማሊዝም ማክሲማይዝም ሊሆን ይችላል እንጂ ያን ያክል ከመቶ የተወሰነ እስከ 50 ከ190 ፋያንስ ይመገራል። ስታንዳርድ ኬብል ሳይዝ ደግሞ ስድስት ነው ሚሊ ሚሊሜትር ስኩል። ከዚህ በኋላ ያሉት ኮር ሳይዝ አለ። ኬብሉ ብዙ ካልኩሌሽን አሉ። እኔ ግን ሚኒማይዝ አድርገዋለሁ። ሚኒማይዝ ካደረኩታኝ በዚህ መልኩ ተዘጋጅቷል የፕራይመሪ ወንዲንግ ሲሆን፣ ሰኮንዳሪ ወንዲንግ ደግሞ ሰኮንዳሪ ወንዲንግ ላይ ፎርሙላው ዘ ነምበር ኦፍ ተርን ፍሮም ዘ ፕራይመሪ ወንዲንግ ፍሮም ሰኮንዳሪ ወንዲንግ ሶሪ ሰኮንዳሪ ወንዲንግ ኤክስትራ አምስት ቮልት ፐርሰንታል ኤክስትራ ተርን ኤክስተናተርን ስለተጠቀምን ነው። እና ፎርሙላው ነምበር ኦፍ ተርን አንድ መቶ አምስት ከዛ ይጊቨናል። ጂጂ ዜሮ ነጥብ አምስት ጅን ስንጠቀም ጅን ጊቨናል ስና ዩቲ ነው ይሄ ጊቨን ነው። በአምሳ ስንጠቀም ምንድን ነው ነምበር ኦፍ ተርን ፍሮም ሰከንዳሪ ምንድነው ሰከንዳሪ ወይ ላይ አርባ ስምንት ተር ይጠበቃል ማለት ነው። ፎርሙላ ሰከንዳሪ ወይ ከአርባ ስምንት እዛኛው ፕራይማሪ ላይ ሁለት ሁለት መቶ ይሆናል እዚህ ግን 48 ይሆናል ማለት ነው። እነዚህ ቫሪ ሊያደርጉ ይችላሉ። ቫሪ ሊያደርጉ የሚተወሰነ ቫሪ ቢሆንም ያን ያክል ሳይድ ኢፌክት አይኖረውም። ከረንት ፍሎ ኢን ሰከንደሪ ወይንዲንግ። በሰከንደሪ ወይንዲንግ ደግሞ ምን ያክል ከረንት ይጠበቅብናል? እና ከረንት በሰከንደሪ ወይንዲንግ ኢኳልስ ቮልት በፕራይመሪ ታይምስ ከረንት በፕራይመሪ ኦቨር ቮልት በሰከንደሪ እና ኤፊሺንሲ ጊቨን ተሰጥቶናል። ይህንን ካልኩሌት ስናደርገው 129 ይሰጠናል ማለት ነው። 129 አምፔር አምፔር 129 አምፔር በጣም ለመበየጅ የሚሆነና በቂ ነው። ከዛም ቢያንስም ፓወር ይኖራል የተወሰነ ቢያንስም ቀንሳል። እቺን 129 ግን ለመቀነስ ምንድን እንጠቀማለን? ሬጉሌተር እንጠቀማለን። ሬጉሌተር እንጠቀማለን። ሬጉሌተር ስንጠቀም እንደ በሬጉሌተሩ አማካኝነት ይቀንሳል፣ ይጨምራል። ይሄ 129 የበዛበት ምክንያት ምንድነው? ዊዝ ሬጉሌተር ነው። ሬጉሌተሩ ሲያንስ ግን ምን ይሆናል? እነዚህ ቁጥሮች ያነሱ ከረንቶች ያነሱ ይሄዳሉ። ባነሰው ቁጥር ፓወሩ ከፍተኛ ይሆናል። ትልቅ ባሊስትራና ትላልቅ ነገሮችን አቅልጦ ለመበየድ አቅም ይኖረዋል ማለት ነው። ሌላ ወደ ዲዛይኑ ስንመጣ ዲዛይናችን እናንተ ኮሚኒት በሰጣችሁ መሰረት ሰሉን ስያወርጥ ነ ይህን ይመስላል። አሁን እዚህ ጋር ምንድን ነው ከዳር ከዳር ዳር ከዚህ አንስቶ እዚህ ድረስ ያለው 24 ሴንቲሜትር ነው። ከዚህ አንስተን እስከዚህ እስከ ኤንዷ ድረስ ደግሞ ለአሜራዋ 15 ሴንቲሜትር ትሆናለች። 15 ሴንቲሜትር በ5 ሴንቲሜትር ነች። ከዚህ እስከዚህ ስትሆን ይችን ታገኝ ይች አራት ሴንቲሜትር አንድ ብቻ ነው የምታገኘት። ከዚች አንስቶ እዚህ ድረስ ደግሞ ሲሆን አራት ሴንቲሜትር ቁመቱን ስናረደግ ከዚህ ዚህ ስንት? 35 ሴንቲሜትር ቁመት ግን እያንዳንዶቹ ላሜራዎች ስንት ነው? 25 ሴንቲሜትር የተቆረጠ ነው ማለት ነው። 25 ሴንቲሜትር 25 ሴንቲሜትር በ5 ሴንቲሜትር ነው ማለት ነው። 25 በ5 ሴንቲሜትር ይሆናል ማለት ነው። የእነዚህ ደግሞ 15 15 እዚህ ጋር እንደምትታየው 15 በ5 ትሆናለች ማለት ነው። ይሄ ማለት ደግሞ 15 ሴንቲሜትር በ5 ሴንቲሜትር ይሆናል። ሆሪዞንታል ሺት ነው። ይሄ ደግሞ ቨርቲካል ሺት ሜትር እነዚህ እነዚህ ይደረደሩ እና አጠቃላይ ይሄን እናገኘዋለን ማለት ነው። በዚህ እስከዚህ 10 ሴንቲሜትር ይሆናል። ሊበዛም ሊያንስም ይችላል። በበዛ ቁጥር ሂትሎስና ምን አይነት ውዛውት ግን ይሳውን ይሆናል። አሁን ላሜራዎች ባነሱ ቁጥር ድምፅ ይኖረዋል። ላሜራው በበዛ ቁጥር ግን ምንም አይነት ድምፅ ሳይኖረው የመበየድ አቅሙ ከፍተኛ ይሆናል ማለት ነው። አምስት 15 ሴንቲሜትር ከዚህ አንስቶ እዚህ ድረስ ትደርሳለች። እቺን ክፍተት አድርጋታለች። በዚህና በዚህ እነዚህ እነዚህ ያሉ እንደገና ቋሚዎች አሉ። ቋሚዎች ከዚህ ጋር የተሰካካል። አሰራሩን አሰራሩ እንደመገባችሁ ና እንዳሳያችሁ እዛ መጀመሪያ ቪዲዮ ላይ እንደታየ ይሆናል። ዲዛይኑ ይህን ይመስላል። አሁን ወደ ወይንዲንጉን ሄዳለን። እንዴት ነው ወይንድ የምናደርገው? ወይንድ እንዴት ነው የምናደርገው? ይሄንን ማዘጋጀቸዋሉ። እዚህ ጋር እንደምታዩት እዚህ ፕራይማሪ ዋይንዲንግ ፕራይማሪ ነው። እዚህ ጋር እነዚህ ኮሮች ናቸው። እዚህ ጋር ኮር ነው። ኮሮች ጋር ፕራይማሪ ዋይንዲንግ እንዴት ነው? እዚህ ጋር ሁለት ያለች ሁለት ያ ትመጣና በዚህ እየዞረ እንደዚህ በዛኛው ሳይድ በጀርባ እየጠመጠመ ይመጣና በዚህ ኦፕን አርኮ በዛኛው እየዞረ እንደዚህ እያደረገ እንደዚህ እየዞረ እዚህ ጋር ሁለት ያን ሰጠዋል ማለት ነው። ሰከንዳሪ ዋይንዲንጉ ደግሞ እዚህ ጋር አውቶች ናቸው አንደኛው ኤሌክትሮድ መያዣ ነው አንደኛው ሊድ ነው እና እዚህ ጋር እንደዚህ ተጠመጠመ እንደዚህ ተጠመጠመ ባሳየኋቸው መሰረት እንደዚህ ያለ የዞር ይመጣል ማለት ነው ይህ በጣም ግልጽ ነው እያስባለሁ ይሄ ሬጉሌተር ከዚህ ላይ ነው የምንጨምርበት ከአንዱ ላይ ከአንዱ ላይ ሬጉሌተር እንጨምርበታለን በሬጉሌተሯ ምክንያት እየጨመረ እየጨመረ ይሄዳል ይችኛቱ ግን ምንድነው ግራውንድ ማድረጊያ ነው ግራውንድ ማድረጊያ። እነዚህን ሁለቶችን መጣጥ ይሄ እና እነዚህ ሲነጣጠሉ ምንድን ነው? እነዚህ የፕራይመሪ ዋይንዲንግ ናቸው። እነዚህ ሰከንዳሪ ዋይንዲንግ ዋይንዲንግን ግልጽ ለማድረግ እነዚህ እዚጋ የነበሩትን ገነጠልኩና በእያንዳንዳቸው ግልጽ እንዲሆንላቸው አዘጋጅቻቸዋለሁ። እና እነዚህ ፕራይመሪ ዋይንዲንጉ ጋር ሁለታዊ ቮልት አሉ። ከዚህ ላይ እንዳሳየዋቸው ሁለታዊ ቮልቱ ሲሚላር የሆነ ተር እንደዚህ ዞሮ፣ በዛኛው ዞሮ ደግሞ እንደዚህ የዞረ ሁለታዊ ቮልት ከዚህ ጋር ያገኛል ማለት ነው፣ ፕራይመሪ ዋይንዲንጉ ጋር። ሰከንደሪ ዋይንዲንጉ ደግሞ እንደምታየት ነምበር ኦፍ ተርኖች ቢያንሱም አዟዟሩ እንደዚህ ሆኖ በዛኛው ይነካና እዚህ ከዚህ እንደዚህ ዞሮ ሰከንዳሪ ወይ አውት ይሆናል እና አንደኛው ሊድ መያዣችን ነው፣ አንደኛው ደግሞ ግራውንድ ማድረጊያችን መስመር ይሆናል ማለት ነው። ፕራይማሪ አንደኛ ከዚህ ጋር ሁለት ሀይ ቮልት ይሰጥተዋል። ቮልት ሰፕላይ ይሆናል። ሁለቶች አይገናኙ፣ ፕራይማሪና ሰከንዳሪ አይገናኙ። ፕራይማሪና ሰከንዳሪ የሚገናኙ በማግኔቲክ ፊልድ አማካኝነት ነው። አንድን ሽቦ ሮቴት ራውንድ ስናደርገው ስንጠመጥመው፣ ቀምጥመን ኤሌክትሪክ ፓወር ስንሰጠው ምንድነው? ማግኔቲክ ፊልድ ክሬት ያደርጋል። እነዚያ ማግኔቲክ ፊልድ ወደ የት ሄዳል? ወደ ትራንስፈር፣ ወደ ሴኮንዳሪ ወይን ፕራይመሪ ወይንዲንግ ወደ ሴኮንዳሪ ወይንዲንግ በማግኔቲክ ፊልድ አማካኝነት መስመር ሌላው ነምበር ኦፍ ተርን ኢንክሪዝ ቮልቱም ኢንክሪዝ ይሆናል። ነምበር ኦፍ ተርን ተርኑ በገዛ ቁጥር ምንድነው ነው ቮልቱም ይጨምራል ማለት ነው። ተርኑ ሲበዛ ቮልት ኢንክሪዝ ይሆናል። ከረንት ደግሞ ዲክሪዝ ይሆናል። ነምበር ኦፍ ተርን ዙሩ የጨመረ ቁጥር ዙሩ ሲጨምር፣ ምንድነው ከረንት ይቀንሳል ማለት ነው። ቮልቱ ደግሞ ኢንክሪዝ ይሆናል ማለት ነው። ሪቨርስ ሪቨርስ ስለሆነ ማለት ነው። ስለዚህ ነምበር ኦፍ ፕራይማሪ ኮይን ነምበር ኦፍ ሰኮንዳሪ ኮይን ደ ቦልቴጅ ኢንክሪዝ ከረንት ይልቢ ድክሪዝ ይመስላል። ሌላው እዚህ ወይ ጋር የተጠቀም ነው ምንድ ነው? ኮፐር ወይ ነው? ኮፐር ና አልሙኒየም ነው። አልሙኒየም ዝ 40 ፐርሰንት ለስ ኮንዳክተር ዛነ ኮፐር። አልሙኒየም እና ኮፐር ኮምፔር ሲደረግ ምንድ ነው፣ በ40 ፐርሰንት ልዩነት አላቸው ማለት ነው። 40 ፐርሰንት ልዩነት ማለት 40 ፐርሰንት ኮፐር የተሻለ ይሆናል። ስለዚህ የኮፐሩን ኮምፐል ሴት ለማድረግ 40% ላርጀር ያን ኮምፐር ሊያደርግ የሚችልና 40% ውፍረት ያስፈልጋል ማለት ነው። 40% ውፍረት ያስፈልገናል ፎር ሰም ፐርፎርማንስ ሲሚላር ፐርፎርማንስ የሆነው ዘንድ ሲሚላር አውትፑት እንዲሆነው አልሙኒየም አይታችሁ ከሆነ በጣም ብዙ አልሙኒየሞችን ደራር በሚሰጣ የሁለቱ ልዩነት 40% የኮንዳክተር የከረንት ፕሮዲዩስ የማድረግ አቅማቸው የአርባ ፐርሰንት ልዩነት ስላላቸው አርባ ፐርሰንቱን በውፍረት ኮምፐልሴት እናድርገዋለን። በአሁን ባለ ሁለት ነጥብ አምስት ፕራይመሪ ወይ ኤንዲንጉን ምንድን ነው? ባለ ሁለት ሁለት ነጥብ አምስት ሁለት ነጥብ አምስት እና ሁለቱን ስንደራረው አምስት ይሆናል፣ ግን የሚመከረው በስድስት ስድስት ነው። ይሄ ደግሞ ውፍረቱን በስድስትን ኮምፐልሴት ለማድረግ ከፍ በጣም ወፍራም የሆነ አልሙኒየም እንድንጠቀም ያስገድደናል ማለት ነው። እቺ ነገር ቤዚክ ስለሆነሽ ነው ያመጣኋት። ለምታዩት ዲዛይኑ ነምበር ኦፍ ተርን ነው። ሪሉ ላይ ታችሁት ከሆነ ሪሉ ላይ ተጠቀምነው ነው ፕራይመሪ ዋይንዲንጉ ጋር ፕራይመሪ ዋይንዲንጉ ጋር መጀመሪያ ተርን ያድርግ ነው። የስንት ነው አርባ ስድስት ተጠቅመናል። ቀጥሎ ሁለተኛ ዙር ላይ አርባ አንድ ተጠቀምነ አዞርነ ቀጥሎ 23 ተጠቅመናል። አያችሁ እዛ ስንጠቀልል እንዳያችሁ ታኝ 46 ጠቀልልን፣ በፔፐር ኢንሱሌት አደረግን። ዘን 41 ጠቀልልን፣ አሁንም በፔፐር ኢንሱሌት አደረግን። ቀጥሎ 23 በፔፐር ኢንሱሌት አደረግንና ወጪ አደረግ ነው። አጠቃላይ 110 ተርን ሆነ። ይህ ያንዷል የዚች ሌግ ብቻ ነው ከዚህ ቻንስቶ እዚህ የተጠቀምናት ሌግ ብቻ አጠቃላይ ስንት ሆነ? 110 ተርሞች አዙረናል ማለት ነው። ይህኛው ሌግ ደግሞ ስናየ እስከዚ ያለችው ሌግ ምን ያክል ተጠቅመናል የሚለውን አንደኛ ዙር ላይ አርባ ሁለት ተጠቀምን። ቀጣይ 42 ተጠቀምንና በፔፐር እና በአቡጀዴ በቫርኒሽ ኢንሱሌት አደረግነው። ቀጠልን 40 ዙር ተጠቀምን። 40 ካዞርነው በኋላ እንደገና ኢንሱሌት ካደረግነው በኋላ በፔፐር ሰላሳ አንድ ደግሞ አዞር ነው ማለት ነው። አጠቃላይ 113 ተጠቅመናል። ለማ ለዝችኝቱ ሌግ ብቻ ለዝችኝቱ ሌግ ብቻ 113 ተጠቀምነ ማለት ነው። አጠቃላይ 110 እና 113 ስንት ነው? 200 223 ይሆናል። ካልኩሌሽን ላይ እንዳያቸውት ግን ስንት ነው? 200 ነው። 200 200 የተጠቀምነው ፕራይመሪ ዋይንዲንግ ላይ። ሰከንዳሪ ዋይንዲንግ ላይ የተጠቀምነ ምንድን ነው? ፈርስት 30 ኤም ሰንድ ሰከንድ 30 አጠቃላይ 60 ነው ይበዛል፣ ፓወሩ ያንሳል ማለት ነው። እነዚህን በሳናስ መቆጠር ከፍተኛ ፓወር እናገኛለን። ከዚህ በተጨማሪ ሌጉ ምንድን ነው? ሌጉ ሬጉሌት አሉ ሬጉሌት ደግሞ ስንጨምርበት ፓወሩ ያንስልናል ማለት ነው። እና የተጠቀምናት ማሽነችነት 15 በ5 እች ፕሌቷች ነበሩ። ፕሌቱ ስንት ነው ብዛቱ? 99 ብዛቱ ፕሌቷች ላሚራዋ ዘጠና ዘጠኝ ብዛት አላቸው። ኤች ስንት ነች 15 በ በአምስት ነው። 90 ከሆነ ደግሞ 25 በአምስቱ 99 ይሆናል ማለት ነው። ስለዚህ አጠቃላይ አንዳንድ 298 ፕሌት ተጠቅመናል ማለት አልሙኒየም ሽት ስንት ነው 98 ይሆናል ማለት ነው። ሁለት ብቻ ይቀንሳል ማለት ነው። ለሁለት መቶ ሁለት ብቻ ቀንሰንበታለን ማለት ነው። ይህንን ይመስላል። ሞር ግልጽ የሆነ ይመስላል። ኮሜንታችሁን ስጡኝ፣ ኮሜንታችሁን እንቀበላለን። ኮሜንታ ዊዝ ቮይስ ዊዝ ቮይስ እና ዲዛይኑን በደንብ አሳየ ይመስላላቸሁኝ፣ ያሳይቻለሁኝ። ውድ አድማጮች፣ ውድ አድማጮች አሁን ይህንን የተዘጋጀበት ምክንያት ደጋግም ቀደም ከአሁን በፊትም እንደነገርኳችሁ ከአሁን በፊት እንደነገርኳቸው ምንድን ነው ቀጣይ የምናቀርበው ነገር ይኖራል። ኢትዮጵያ ውስጥ የተሰሩትን የተሰሩትን ሪል የሆኑትን ነገር መሬት ላይ ያሉትን ነገሮች እንድታውቁ ስለምፈልግ ነው። መሬት ላይ ያሉትን ነገሮች ስታውቁ ቀጣይ ተዛ ተነስታችሁ አት ማድረግ ትችላላችሁ፣ ማሳደግ ትችላላችሁ። ሀገራችን ውስጥ ያሉትን ነገሮች ሀገራችን ውስጥ ያሉትን ምርቶች ኢትዮጵያ ውስጥ ያሉትን ምርቶች ታሳድጉ ትችላላችሁ ማለት ነው። ውድ ተመልካቾቼ በጣም አመሰግናለሁ። ውድ አድማጮቼ ብዙ እውቀት እንዳገኛችሁ ይሰማኛል። ስላዳመጣችሁ አመሰግናለሁ። ይወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር ምትባል ብትረሱና ብታበረታቱኝ በጣም ደስ ይለኛል። አመሰግናለሁ። ስራም ቻው ቻው